የጌታችን ጸጋና ሰላም ይብዛላችሁ። እንዴት ሰነበታችሁ? ዛሬ በወንድማችን አክሊል ነገረ ድህነት በክርስትና በሚል ርዕስ ሦስቱን የነገረ ድህነት ትምህርቶች ማለትም ድነናል፣ እየዳንን ነው፣ እንድናለን የሚሉትን አጠር ባለ ደቂቃ ውስጥ የሚሰጠን ይሆናል። ወደ ወንድማችን እንሄድ። እንግዲህ አሁን ድህነት ሦስት ፌዞች አሉት። ለመማማር እንዲያመች ሦስት ፌዞች አሉት። ምን ምን? አንደኛ ድነናል ነው የምንለው። ድነናል እንልና እዚች ጋር አናቆምም። የሆነች የሽርፍራፊ ሰከንድ ሞመንት አደለም ድህነት በራሱ ሆነች ስትወስን በቃ አለቀ የሚባል አደለም። ድነናል እንላለን፣ ዘን መዳናችንን ደግሞ እንፈጽማለን፣ ከዛን እንድናለን። እነዚህ ሶስቱ ፌዞች አሉ። እነዚህ ሶስቱ ፌዞች ከተረዳን በቃለቀ ድህነት ጥያቄ የማይሆንብንም ከላይ ያነሳቸው ያዕቆብ መልእክትና ሮሜ ሮሜ ዘጠኝ ያነሳው እሱ የቱ የትኛው ፊዝ ላይ ነው የሚገባው የሚለውን ማወቅ ብቻ ነው የሚጠበቅብን ማለት ነው። ስለዛ እነዚህን ትንሽ ነገር ላስረዳ። የመጀመሪያው ፊዝ ድነናል የምንለው ነው። ድነናል የምንለው ምንን ነው ያለን እንደሆነ ሁላችንም በኃጢአታችን በበደላችን ሙታን ነበርን፣ ወድቀን ነበረ። አሮጌውን ሰው ነበር ለብሰን የምንኖረው ማለትም አዳማዊውን፣ ስለዚ አዳማዊያንን እና በዚህ ሁኔታ ውስጥ ሆነን መዳን አልቻልን በራሳችን በራሳችን መዳን ስላልቻለን ከእግዚአብሔር እጅጉን ስለራቅን እና ወደ እግዚአብሔር በራሳችን መቅረብ ስላልቻለን እግዚአብሔር የገዛ ክንዱ መድኃኒት አመጣለት ተብሎ እንዲነገር ክንዱን ላከ። ይህ ክንዱ ደግሞ ልጁ ኢየሱስ ነው እና ኢየሱስን ልኮ በእርሱ አቀረበን ነው በክንዱ አቀረበን። አየ ወዳጄ፣ ክንድ ብዙ ጊዜ ለምትጠቀምበት አለ የራቀውን ነገር ለመሳብ ለመጎተት፣ ለማቅረብ ትጠቀምበታለህ ክንድን። እግዚአብሔር ደግሞ ክንዱ የሆነውን ልጁ ኢየሱስን ርቀን የነበርነውን እኛን ያቀርበን ዘንድ ላከው ነው። ስለዚያ በክንዱ ያቀረበን። እንዴት ያቀረበን? ከእኛ ምንም ሳያይ ሁላችን ርቀን በነበርንበት ሰዓት በኃጢአታችን በበደላችን ሙታን በነበርንበት ሰዓት ምንም ማድረግ እንደማንችል ሲያይ ካለው ከትልቅ ፍቅሩ የተነሳ ማንን ላከ ልጁን ለዛ ነው ዮሐንስ 3 16 ላይ ጌታ ኢየሱስ ምን የሚለው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለምን እንዲሁ ወዶታል አለ አለምን ወዶታል አለ እንዴት እንዲሁ እንዲሁ እንዲሁ ማለት እንዲሁን ይወደደን ማለት ከኛ ምንም ሳይ አንኮንዲሽነሊ ምንም ሳያይ ኃጢአተኞች ሆነን ወደ እግዚአብሔር መቅረብ በአቃተን ሰዓት በወደቅን ሰዓት አዳማውያን በነበርን ሰዓት አየንና ወደደን እንዲሁ አንኮንዲሽናል ይወደደን ምን ምን ያህል ምን ድረስ ወደደን ከተባለ ልጁን እስኪሰጥ ድረስ አሳልፎ እስኪሰጥ ድረስ። ኦኬ አሳልፎ እስኪሰጥ ድረስ ለገዝ ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ ይሰጥ ይላል። ከእርሱ ጋር እንዴት ሁሉ እንደግሞ አሳል እንዲያው ደግሞ እንዴት አይሰጠንም ይላልና፣ ለማንኛውም ግን ልጁ ኢየሱስን ላከ። አሁን ልጁ ኢየሱስን ላከና ሞተልን። ዘን እኛ ለመዳን ምንድን ያደረግነው ያሁን የመጀመሪያውን ድህነት ከዚህ ከሞት ከወደቅንበት ውድቀት ለመነሳት ወይም ከሞት ወደ ህይወት ለመምጣት ከድንግዝግዝ ጨለማ ወደሚደንቀው ብርሃን ለመጠራት ወይም ለመምጣት ወደ ብርሃን ለመምጣት ምን አደረግን ስራን አልሰራንም ይህ ስራማ ይኸው የለንም ተብሏል ስለዚ ምንድን ነው ክርስቶስ በክርስቶስ በኩል የተገለጠ ጸጋ አለ እሱን መቀበል ነው አሜን ብሎ በጥምቀት መቀበል ኦኬ አሜን ብሎ በሚስጥራት መቀበል በቃ አለቀ እንጂ እኛ ምንም ስራ አይጠበቅብንም የመጀመሪያውን ፌዝ ይህን ድነናል የሚለውን እንትን ለማለት ማለት ነው። እንግዲህ አሁን ሮሜ ላይ ያለው ስለ አይሁዳውያን ስለ እስራኤላውያን ይናገራል። እና በእስራኤላውያን እና በአይሁዳውያን አንዳንድ ጭቅጭቆች ይነሳሉ። ምክንያቱም አይሁዳውያን አየህ፣ አስቀድሞ የኪዳን ህዝብ የእግዜር ህዝብ ናቸው አይሁዳውያን፣ እስራኤላውያን። እና እነርሱ ደግሞ ምን ተቀብለዋል? ህግ ተቀብለዋል። እና ህጉ ግን ኢየሱስ እስኪመጣ መሲሁ እስከሚመጣ ድረስ እንደ ሞግዚት ሆኖ የሚያገለግል ነበር አየህ ህግ በሙሴ ተሰጥቶ ነበር ይላል ዮሐንስ 1 17 ላይ ህግ በሙሴ ተሰጥቶ ነበረ ጸጋና እውነት ግን በኢየሱስ ሆነ ይላል እና ይህ ህግ ገላትያ 3 ላይም እንደሚናገረው እንደ ሞግዚት ሆኖ ያገለግል ያገለግልና መሲሁ ሲመጣ ግን ጸጋ ተገለጠ ያ ጸጋ በእምነት የሚገኝ ሆኖ ቀረበ ነው በምን የሚገኝ በእምነት ሮሜ ምዕራፍ ሶስት ላይ ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎርሏቸዋል ይላል ሁሉ የተባሉት አይሁዳውያንና አህዛብ ናቸው። ከላይ ከፍ ብለ ቁጥር ዘጠኝ ላይ እንግዲህ ከእነርሱ ማለትም ከአህዛብ እንበልጣለን ይላል። አይ የለም አንበልጥም። ሁሉ ከኃጢአት በታች እንደሆነ አስቀድመን ዘግተናልና ይላል ከሰናልና ይላል። ሁላችንም ኃጢአተኞች ነን። አዎ አይሁዳውያን ህግን ተቀብሏል። ግን ህግን አይፈጽሙትም። ራሱ ሙሉ በሙሉ ሊፈጽሙት አልቻሉም። ስለዚህ ኃጢአተኞች ናቸው። እነርሱም ቢሆኑ እና ውድቀት ውስጥ ናቸው። ስለዚህ ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሏቸዋል ይልና የመዳኛውን መንገድ ሲያስቀምጥ ምን ይላል? አሁን በአዲስ ኪዳን የተገለጠውን ህግ ለአይሁድ ብቻ ነው ለአሕዛብ አይደለም እንደምታውቀው የተሰጠውና አሁን ግን ለአይሁዳውያንም ለአሕዛብም የሚሆን ነገርን ሰጠ። ምን አለ? ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሏቸዋል ካለ በኋላ በክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። በማን በክርስቶስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይህንን በምን የሚገኝ አድርጎ አቆመው እርሱንም ይላል ጳውሎስ እዛው ጋር እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው አየ በህግ አይደለም ማለት ነው የሚገኘው አሁን በምን አይደለም የሚገኘው በህግ በህግ አይደለም በስራ አይደለም። ስለዚህ አሁን ስለሰራን ዳንን አይደለም፣ ስለሰራን ከጨለማው ወደ ብርሃን መጣን ስለሰራን ከሞት ወደ ህይወት መጣን አይደለም። ያለ ስራ እንዲሁ አምነን ስንጠመቅ ጌታችን ኢየሱስ ያመነ ወንጌልን ስበኳልና ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል አለ ጌታዬ ሲናገር። ቅዱስ ጳውሎስ ደግሞ በገላትያ መልእክቱ ምዕራፍ 3 ቁጥር 27 ላይ ምናለ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል አለ። ከማን ጋር አንድ ተሆኑ ዘንድ የተጠመቃችሁ? ከጌታ ጋር ከኢየሱስ ጋር አንድ ለመሆኑ የምንጠመቀው አየ ከኢየሱስ ጋር አንድ ሳንሆን ደግሞ መጠመቅ ማን ነው መዳን አንችልም። ከጌታ ጋር አንድ ሳንሆን መዳን አንችልም። አንድ ምን ሆኖ ደግሞ በምንድን አለ? በጥምቀት ፕላስ ደግሞ የተጠመቁ ማንን ለብሰውታል? ክርስቶስን። ጌታ ኢየሱስን የለበስ ነው። ማንን አውልቀን ነው? አዳምን። አየ አሮጌውን ሰው አዳማዊን ሰው አወለቅንና ክርስቶስ ኢየሱስን ለበስን በምን በጥምቀት ጌታን ሳንለብስ ክርስቶስን ሳንለብስ መዳን እንችላለን አንችልም የለበስ ነው በምንድ ነው በጥምቀት አሁን ስለ እምነት ሲወራ ጥምቀትን እንዳታገል ብዬ ነው አሁን ጥምቀት ያለው የመጀመሪያው ፌዝ ላይ ነው ምንድ ነው ያለ ጥምቀት በእምነት ብቻ አይደለም ያለ ስራ ግን ነው ስለዚያ ኤፌሶን ምዕራፍ ሁለት ላይ ምን ይላል ቁጥር ስምንት ላይ ጸጋው በእምነት አድኗችኋል ይህም የእግዚር ስጦታ እንጂ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ማለት አየ ከምን አይደለም፣ ከስራ አይደለም። ስለዛ መኩራራት የለም በውስታ እናደረግም። አየ ስለዛ ጸጋው በእምነት አድኗቸዋል፣ እንዲያው በጸጋው ጸደቀን። አምነን ስንጠመቅ ጸጋው ያድነናል ሳንሰራ። ይሄ የመጀመሪያው ፌዝ ነው። ሮሜ ላይ ያለው ምዕራፍ ዘጠኝ ላይ ያለው እስራኤላውያን ይላል በህግ ማነው? በስራ ተከተሉት እንጂ ጽድቅን ማለት ነው። በእምነት ሊከተሉት አልቻለም ማለት፣ በእምነት ካልተከተሉት እምነት ከሌለ ጸጋውን አያገኙ፣ ጸጋውን ካላገኙ ደግሞ እንዲሁ በህግ ለመጸደቅ ልሞክር ቢባል በህግ ሊጸደቅ አይቻልም። ገላትያ 3 የመጨረሻው ቁጥር ላይ ጳውሎስ ምን ይላል? የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። የጌታችንን ሞት እንኳን የሚያክፋፋ የተረገመ ትምህርት ነው ያለ እምነት እንዲሁ በስራ እንደናል ነው የሚለው ትምህርት ይሄ ምን ይባላል? የመጀመሪያው ፌዝ ኢኒሻል ድህነታችን ኢኒሻል ሳልቬሽን ድነናል ስንል ይሄ ነው። አሁን ደግሞ እንዲ እዚህ ጋር ግን አይቆምም ብያለሁ። ልክ አምነን ስንጠመቅ እንድናለናው በቃ አለቀ ከዛ ጋር ድህነት ነው ድህነታችን መፈጸም አለበት። እሱ ምን እንደሆነ በቀጣይ ድምፅ ላንገረ። ኦኬ እንግዲህ ሁለተኛው ፌዝ መዳናችንን እንፈጽማለን የሚል ነው። የዳነ ሰው አስቀድሞ የዳነ ሰው መዳኑን ምን ያደርጋል? ይፈጽማል። መዳንን መፈፀም ምንድን ነው ያለን እንደሆነ አስቀድመን እስኪ መዳንን ስለመፈፀም መጽሐፍ ምን ይላል የሚለውን ነገር ላሳየና ከዛ እንሸጋገር። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፉ ለቁጥር አስራ ሁለት ላይ እንደዚህ ይላል፤ ወዳጆች ሆይ እንግዲህ ከእናንተ ጋር ሲሆን ብቻ ሳይሆን ይልቁን አሁን ደግሞ ከእናንተ ስርቅ ይላል። ከእነርሱ ጋር አብሮ የተወሰነ ጊዜ ኖርና ይርቃል ደግሞ ይሄዳል። ከእናንተ ስርቅ እንደታዘዛችው ሆናችው በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በምን መልኩ? በፍርሃትና በመንቀጥቀጥ። ምን አድርጉ? የራሳችሁን መዳን ምን አድርጉ? ፈጽሙ። ድነዋል? አዎ፣ መዳናቸውን ግን ምን ማድረግ አለባቸው? መፈጸም አለባቸው። በምን መልኩ? በፍርሃትና በመንቀጥቀጥ። መዳንን መፈጸም ምን ማለት ነው ያለን እንደሆነ በአጭሩ የዳነ ሰው እንግዲህ መዳንን መፈጸም ስለሆነ የዳነ ሰው ከሞት ወዴት መጥቷል? ወደ ሕይወት ከድንግዝግዝ ጨለማ ወደሚደንቅ ብርሃን ፕላስ ደግሞ በክርስቶስ ኢየሱስ አዲስ ፍጥረት ሆነው እንደ አዲስ ተፈጠረ። እንደ አዲስ የተፈጠረው ምን እንዲያደርግ ነው ካልን ኤፌሶን ምዕራፍ ሁለት ላይ እንዲለናል ቁጥር አስር ላይ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። አየህ፣ በክርስቶስ ኢየሱስ የተፈጠርነው መልካሙን ስራ ለመስራት ነው። ስለዚህ ድህነትን መፈጸም ማለት ለዳንበት ዓላማ መኖር ማለት ነው። የዳን ነው እንደ አዲስ በክርስቶስ የተፈጠር ነው በክርስቶስ አዲስ ፍጥረት የሆነው ነው መልካሙን ስራ ለመስራት ነው። ወይም ደግሞ ከሞት ወደ ህይወት የመጣ ነው። በዛ በአዲሱ ህይወት ምን ለማድረግ ነው? ለመመላለስ ነው። ለምሳሌ ሮሚ ምዕራፍ አራት ላይ እንዲላል ሮሚ ምዕራፍ ሶስት ሮሚ ምዕራፍ ሶስት ቁጥር አራት ላይ ምን ብሎ ይናገራል? ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ደግሞ በአዲሱ ህይወት እንድንመላለስ ደግ በምን እንድንመላለስ? በአዲሱ ህይወት እንድንመላለስ። በጥምቀት ከእርሱ ጋር ተቀበርን ይላል። በጥምቀት ከሞቱ ጋር አንድ ሆነን፣ በጥምቀት ደግሞ ከእርሱ ጋር ተቀበርን ይላል። በጥምቀት ከጌታ ሞት ጋር አንድ ይሆን ነው የተቀበር ነው። ለምንድን ነው በአዲስ ህይወት ለመመላለስ ነው። አየህ፣ ከሞት ወደ ህይወት መምጣት ብቻ አይደለም ክርስትና። ክርስትና ከሞት ወደ ህይወት መምጣት ብቻ ሳይሆን በዛ በአዲሱ ህይወት ደግሞ ምን ማድረግ ነው መመላለስ የድህነት ታሪክ ውስጥ ይሄም አለ። ድህነት ከሞት ወደ ህይወት መምጣት ብቻ አይደለም፣ በህይወት ደግሞ በአዲስ ህይወት ደግሞ መመላለስን ይጠይቃል። ስለዛ ድህነትን መፈጸም ማለት መዳናችሁን ፈጽሙ ሲል ለዳንበት ዓላማ መኖር ማለት ነው። እንደ አዲስ ለተፈጠርንበት ወደ ህይወት ከድንግዝ ጨለማ ወደሚደንቅ ብርሃን ስንመጣም መጽሐፍ እንደሚመሰክር በብርሃኑ ተመላለሱ የብርሃን ልጆች እያለ እንደሚጠራን ማለት ነው። ስለዛ በብርሃን መመላለስ፣ በአዲሱ ህይወት መመላለስ፣ መልካም ስራን መስራት ክርስቲያናዊ ህይወት ይባላል። በሌላ አማርኛ ክርስቶስን የመምሰል ህይወት። ስለዛ ሰው ክርስቶስን የመምሰል ህይወትን ገንዘብ ሊያደርግ ይገባል። በዚህ መልኩ ካልኖረ ግን ድህነቱ ምን አይልም? አይፈጸምም። ድህነቱ ካልተፈጸመ ድህነቱን ምን ያደርገዋል? ያጠዋል፣ ሉዝ ያደርገዋል። ስለዚህም ይህ ስራ ወይም ክርስቲያናዊ ከፍርድ አንጻርም ተደርጎ ይነገርለታል። ማለት መልካም ስራን የሚሰራ በፍርድ ወንበር ፊት ሲገለጥ ሊድን፣ መልካም ስራን የማይሰራ ግን ከሆነ በኃጢአት የሚኖር ከሆነ ግን ሊሞት ማለት ነው። ኃጢአቱን ማን ነው? ጽድቁን ሊያጣው፣ ድህነቱን ሊያጣው ማለት ነው። ለምሳሌ ገላትያ ላይ ቅዱስ ጳውሎስ እንደዚህ ይላል። በገላትያ መልእክቱ ምዕራፍ ስድስት ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም ይልና፣ ሰው የሚዘራውን ያንኑ ደግሞ ያጭዳል ይላል። አየ ወዳጅ ሰው የሚያጭደው ምን ነው የዘራውን ነው ሰው የሚዘራውን ከሆነ የሚያጭደው ክፉ ከዘራ የምታጭደውም ክፉ ነው የሚሆነው መልካም ከዘራ የምታጭደው መልካም ነው የሚሆነው ስለዚህ ጳውሎስ ምን ይላል ቀጣይ ቨርስ ላይ ቀጣይ ጥቅስ ላይ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ይላል። በስጋ መዝራት ማለት አምስተኛው ምዕራፍ ላይ ቀደም ብሎ እዚህ ገላትያ ምዕራፍ አምስት ላይ የስጋ ፍቃድን ከቶ አትፈጽሙ ሲላቸው እናያለን። ምዕራፍ አምስት ቁጥር 16 ላይ የስጋ ፍቃድን ከቶ አትፈጽሙ፣ በመንፈስ ግን ተመላለሱ እያለ ይናገራቸዋል። የስጋ ፍቃድን መፈጸም አየ፣ የስጋ ፍቃድን ኃጢአትን ነው። ቁጥር 19 ጀምሮ ኃጢአቶችን ይዘለዘላል። እነዚህ ዝሙት፣ መዳራት ጣዖትን ማምለክ፣ ክርክር፣ ቅናት እና የመሳሰሉትን ይዘረዝራል። እነዚህ የስጋ ፈቃድ ናቸው። እንዲህ እያለ አስረድቱ ከመጣ በኋላ ነው ስድስተኛው ምዕራፍ ላይ በስጋ የሚዘራ በገዛ ስጋ የሚዘራ ከስጋ ምንን ያጭዳል? መበስበስን ወይም ሞትን የዘላአለም ሞትን ያጭዳል። ኃጢአትን የሚያደር እንዲህ ተብሎ የተነገረው ለክርስቲያኖች ነው እሺ፣ ቀጣይስ? በመንፈስ ግን የሚዘራ ይላል፣ ከመንፈስ የዘላለም ህይወትን ያጭዳል። አይገርምም የዘላለም ህይወት ይታጨዳል የዘላለም ህይወት የስ ይው ይታጨዳል አዎ የዘላለም ህይወት አግኝተናል አላገኘንም አግኝተናል ግን ፍጻሜን ማግኘት አለበት መፈጸም አለበት ያኔ ይታጨዳል ተብሎ ይነገርለታል የዘላለም ህይወትን የሚያጭደው ማን ነው የሚያጭደው እርሱ በመንፈስ የሚዘራ ነው አየህ በስጋ ከዘራህ ከስጋ ምንን ነው የምታጭደው የዘላለም ሞትን መበስበስን በመንፈስ ግን ከዘራህ ከመንፈስ ምን ታጭዳለህ? የዘላለም ህይወትን ታጭዳለህ። ሰው የምታጭደው ነገር እንግዲህ ወይ የዘላለም ሞት መበስበስን ነው አሊያም ደግሞ የዘላለም ህይወትን ነው። ግን ዲፔንድ የሚያረገው የምትዘራው ላይ ነው። አንተ ምንድን ነው የምትዘራው? በስጋ ነው የምትዘራው ወይስ በመንፈስ ነው የምትዘራው? በስጋ ከዘራህ ይበቃ መበስበስን ታጭዳለህ። በመንፈስ ግን ከዘራህ የስ የዘላለም ህይወትን ታጭዳለህ። በመንፈስ መዝራት ምን ማለት ነው? በመንፈስ እንደ መንፈስ ፈቃድ ወይም በመንፈስ መመላለስ ማለት ነው። ይሄ ክርስቲያናዊ ህይወትን መኖር ነው መልካም ስራን መስራት ነው በምናወቅ አክሊል ያልከኝ እንደሆነ የሜዲያ ቀጣይ ቨርስ እንደዛ ይላል ምን ይላል ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል ምንን ለመስራት መልካም ስራን ለመስራት አንታክት ባንዝልም በጊዜው እናጭዳለንና ስለዚህ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ደግሞ ያጭዳልና ስለዚህ ከዚህ አንጻር እንመለከት ይገባል። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ አምስት ላይም እንደዚያው ይላል። ምን ይላል? ማንም በስጋው ወይም እንግዲህ በዚህ በምድር ማለት ነው መልካም ይሁን ክፉ እንደሰራ ይላል። ምን መልካም ይሁን ክፉ እንደሰራ እያንዳንዳችን በክርስቶስ ፍርድ ወንበር ፊት እንቆም ዘንድ አለን ይላል። በማን ፊት? በክርስቶስ ፍርድ ወንበር ፊት እንቆም ዘንድ አለን፣ መልካምም ሰራን ክፉም ሰራን። ይህንን የክርስቶስን የፍርድ ወንበር ደግሞ ራሱ ጌታችን ኢየሱስ በመመልኩ ያስቀምጧል ወንጌል ላይ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ የሰው ልጅ በአባቱ ክብር ከቅዱሳን መላእክቱ ሁሉ ጋር ይመጣል። ያኔ ምረኛ በጎቹን ከፍየሎቹ እንደሚለይ እንደዚሁ ጻድቃንን በቀኙ አጣንን በግራ ያቆማል። ጻድቃንን በቀኙ የቆሙትን ምንድን ነው የሚላቸው? ተረቢ ያብልታችሁኛል ተጠምቻ አጣችሁኛል ታረዣ ልብሳችሁኛል እያለ መልካም ስራ እንደሰሩ ይነግራቸዋል። መልካም ስራ የሰሩትን በቀኙ ያቆምና እናንተ አባቴ ብሩካን ይላቸዋል። ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ወደሱ ወደ እሱ ግቡ ይላቸዋል። በተቃራኒው ደግሞ በግራ የቆሙትን አላብላችሁኝም፣ አላጠጣችሁኝም ስለዚ መልካም ስራ የላችሁም ስለዚህ ለሰይጣንና ሰይጣንና ለመልእክተኞቹ የተዘጋጀ ወደዛ ወደ ዘላለም ሞት ሲ ወደ ዘላለም ሞት ወደ ዘላለም ሕይወት። እያንዳንዳችን ክፉም ሰራን ደግም ሠራን በክርስቶስ ፍርድ ወንበር ፊት እንቆም ዘንድ አለን አለ ጳውሎስ። ገላትያ ላይ ደግሞ እግዚአብሔር አይዘበትበትም፣ አትሳቱ፣ እግዚአብሔር አይዘበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። በገዛ ሥጋው የሚዘራ ከሥጋ መበስበስን የዘላለም ሞትን ያጭዳል። ኦኬ፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወት ያጭዳል ሲል ሶ ያዕቆብ ምዕራፍ ሁለት የሚመጣው እዚህኛው ክፍል ላይ ነው። ያዕቆብ ምዕራፍ ሁለት መዳንን መፈጸም ላይ የሚመጣ ነው ማለት ነው። በምን መልኩ ምንድነው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ እናያለን ሲል፣ በእምነት ብቻ ሳይሆን እናያለው። ስለዚ አሁን ስላመንክ ብቻ አይደለም ደግሞ አምነህ ደግሞ መስራት አለብህ ነው በእምነት ብቻ ሳይሆን በስራም እንዲጸድቅ ታያላችሁ ሲል፣ በእምነት ብቻ አይደለም የሚጸድቀው እምነትም አው መጽደቂያ ነው። ደግሞ በእምነት ብቻ መጽደቅ ይቻላል በስራ ብቻ መጽደቅ ይቻላል ማለት አይደለም። በእምነት ብቻ ሳይሆን በስራም ማለት አምነ መስራት አለብ። አብርሃምን ያነሳል። ምን ይላል መጽሐፍ? ስለ አብርሃም ምን አለ? አብርሃምም አመነ ጽድቅም ሆኖ ተቆጠርለት አይደለም። አብርሃምም አመነ ጽድቅም ሆኖ ተቆጠርለት የሚለው ግን የተፈጸመው መቼ ነው? ልጁ ይስሐቅን ለመስዋዕት ባቀረበ ጊዜ ነው እንደዛ ነው የሚለው አብርሃም ልጁ ይስሐቅን ለመስዋዕት ባቀረበ ጊዜ በስራው ይጸደቀ አልነበረምን ይላል በምን በስራው ይጸደቀ አልነበረምን አብርሃምም አመነ ጽድቅ ሆኖ ተቆጠረለት ተብሎ አልነበረም አዎ ጽድቅ ሆኖ ተቆጥሮለት ነበረ እምነቱ የተፈጸመው ግን በስራ ነው ነው እሱን እንድንረዳው ነው ስራ ነው ያመጣው አየህ ስለዚህ ያዕቆብ ላይ ያለው ይሄ ነው ሮሜ ላይ ቅድም ፌዝ ዋን ላይ ነው ደነናል የምንለው ላይ እዛች ላይ ተንጠልጥሎ ስለሚቀርሰው ሮሜ ሮሜ ብቻ ይላሉ ማለት ነው ግን እዛ ላይ ተንጠልጥሎ አይቀርም ሮሜ ላይ ያለው ሀሳብ የድህነታችን የመጀመሪያው ፌዝ ነው። አሁን አንተ ያነሳኸው ቅድም ማለት ነው በእምነት በኩል ያገኘ ነው። ዘን ያዕቆብ ሁለት ደግሞ ሰከንድ ፌዝ ላይ የሚመጣ ነው። መዳንን መፈጸም ላይ፣ መዳንን መፈጸም ላይ ሰው ከዛ አንፃር ልንመለከት ይገባል። እንግዲህ ሶስተኛውን ፌዝ አጠር አድርጌ ልንገርህና ልጨርስ። ሶስተኛው ፌዝ እንድናለን የሚለው ቀላል ነው እሱ። እንግዲህ ምንድን ነው በጸጋው የዳነ ሰው ከሞት ወደ ሕይወት የመጣ ሰው ከብርሃን ወደ ማነው ይቅርታ ከጨለማ ወደ ብርሃን የመጣ ሰው ከዛን ደግሞ መዳኑን የፈጸመ ሰው ደግሞ ማለትም በብርሃኑ ደግሞ የተመላለሰ ሰው ማለት ነው። መዳኑን ደግሞ የፈጸመ ሰው ክርስቶስ ሲመጣ በክርስቶስ ፍርድ ወንበር ፊት ሲቆም በቀኝ መቆም አለውና ኬ ጌታችን ይፈርድለታልና እሱን ነው እንድናለን ብለን የምንናገረው ጌታ ሲመጣ ስለሚፈርድልን ለዘላለም ከጌታ ጋር መኖር ደግሞ ስለምንጀምር ልክ ራይ ምዕራፍ 21 ላይ ከቁጥር 14 ጀምሮ ተመልከት። ድል የነሳውም አለ፣ ጌታችን ሲናገር፣ ድል ለነሳውም እኔ አምላክ ሆኗለሁ፣ እርሱም ልጅ ይሆነኛል አለ፣ ጌታ ሲናገር። አየህ፣ እርሱ ልጅ ይሆነኛል፣ እኔም ደግሞ አምላክ ሆኖ አለሁ። ምን ላደረገው? ድል ለነሳው። ስለዛ ድል ስንነሳ ልጅ ልጅ ይሆነኛል አለ። እንዴ ልጁ አይደለንም? እንዲህ አሁን ስለትል ትችላለህ። አሁን ልጆቹ ነን ታዲያ ልጅ ሆነናል። ለምን አለ ከተባለ አሁን ላይ ልጅነትን ልታጣው ትችላለህ፣ ድህነትን ካልፈጸምክ ግን ድህነትን ከፈጸምክ በኋላ ግን ጌታ ኢየሱስ መጥቶ ልክ ይህንን ሲሰጥህ ግን ከዛ በኋላ ልጅነት ራሱ በማይጠፋ መልኩ ነው የሚሆነው። ስለዚ እንድናለን ስንል ያን ነው ከመጽሐፍ ቅዱስ እንድናለን የሚል ቃል አለ፣ ቃሎች አሉ፣ ፍቁርስ ትምህርቶች አሉ። ለምሳሌ ዕብራውያን ምዕራፍ ሁለት አይ ሶሪ ዕብራውያን ምዕራፍ ዘጠኝ ቁጥር 28 ላይ መንብሮ ይናገራል ቅዱስ ጳውሎስ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል። አፒር ያረጋል ይታይላቸዋል ብሎ ይናገራል። ሁለተኛ ጊዜ ያለምን ያለ ኃጢአት በኃጢአት አሁን መጥቷል፣ የዛሬ 20 ዓመት። ሁለተኛ ጊዜ ደግሞ ያለ ኃጢአት ጌታ ኢየሱስ ይመጣል። ጌታ ኢየሱስ ቶሎ ና እያለች ቤተክርስቲያን ትጠራ የለ አማኞች፣ የዳኑ ሰዎች ጌታ ሆይና ኢየሱስ ና እያሉ ይጣራሉ። ያለ ኃጢአት ይገለጣል፣ ይገለጥላቸዋል። ምን ይላቸው ዘንድ ነው የሚለው? ግን ለእነሱ ራሱ ያድናቸው ዘንድ እንግዲህ ምንድን ነው ያድናቸው ዘንድ ለሚጠባበቁት ነው ያለው። ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል። ሁለተኛ ጊዜ የሚገለጠው ያድናቸው ዘንድ ለሚጠባበቁት ነው ያለው። የሚጠባበቁት እነማን ናቸው? ያልዳኑ ናቸው ወይስ የዳኑ? የዳኑ ናቸው ኦፍኮርስ። ታዲያ ያድናቸው ዘንድ ለምን አለ ከተባለ፣ ኮንሲሜሽኑ ኢየሱስ ሲመጣ ስለሆነ አየህ። ድህነት በማይጠፋ መልኩ ምንድን ነው በማይጠፋ መልኩ የሚጸናው፣ ለሁሉም ነገር ኮንሲሜሽኑ ኢየሱስ ይመጣ ነው ስለዚህ ያድናቸው ዘንድ ለሚጠባበቁት ተብሎ ተነገረ ማለት ነው ስለዚያ ጳውሎስም አንድ ኮሮንቶስ ላይ ምዕራፍ አንድ ቁጥር አስራ ስምንት ላይ ምን ይላል የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል ለኛ ምን ለምንል ለምንድን ጳውሎስ አልዳንም አረ በሚገባ አድኗል እ ለምንድን ብሎ ደግሞ ይናገራል የሁሉም ነገር ኮንሱሜሽን ደግሞ ስላለ ማለት ነው። በጌታችን በክርስቶስ ኢየሱስ ዳግም ምጽአት እና እንደዛ ነው። ቀላል ይመስለኛል። ስለዚህ ጠቅለል ሳደርግል ሶስቱን ፌዞች፣ ድነናል፣ መዳናችን እንፈጽማለን፣ እንድናለን። ሶስቱንም ከጳውሎስ ዝም ብዬ ለመጥቀስ ያህል በስተመጨረሻም ድነናል ስንል ያው ጳውሎስ ለምሳሌ ኤፌሶን ምዕራፍ ሁለት ቁጥር ስምንት ላይ ጸጋው በእምነት አድኗችኋል፣ ያድናችኋል ሳይሆን አድኗችኋል ራሱ ብሎናል። ስለዚ አድኗችኋል ስለሚል ድነናል እንላለን። መዳናችንን እንፈጽማለን እንላለን። አሁንም ጳውሎስ ምን ስለሚለን ማነው፣ ፊልጵስዩስ ምዕራፍ ላይ ቁጥር 8 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ስለሚል በምን መልኩ ነው፣ በነገራችሁ ላይ መዳናችሁን ፈጽሙ የሚለው በፍርሃትና በመንቀጥቀጥ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እንድናለን ደግሞ እንላለን፣ ጳውሎስ ምን እንደሚለው ዕብራውያን ምዕራፍ 9 ቁጥር 28 ላይ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል፣ ስለሚል ለእነማን ያድናቸው ዘንድ ለሚጠባበቁት፣ መንፈሱና ሙሽራዊቱ ና ይላሉ አይደል? የሚለው ስለዚ ጌታ ና የሚሉት ማራናታ የሚሉት ክርስቲያኖች ናቸው። ያድናቸው ዘንድ ይጠባበቃሉ ነው። ያድንን ዘንድ እንጠባበቃለን። ስለዚ እንድናለን ማለት ነው። ከጳውሎስ ጋር ሆነን ሶስቱን ቃላት ተናገርን። ምንን? ድነናል፣ መዳናችን እንፈጽማለን፣ እንድናለን። ንዩ እግዚአብሔር ካንተ ጋር ይሁን። እርሱ ያስተምርህ።